ሰላም ጤና ስትልን ውድ የሀቅ ሚዲያ ተከታታዮቻችን የዕለቱን ዋና ዋና አበይ ዜናዎች ወደ እናንተ ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። ሁለቱ የፖለቲካ ፓርቲዎች ከኦሮሚያ መንግስት ጋር ለመወያየት ጥያቄ ያቀረቡ ፓርቲዎቹ የኦሮሚያ ነጻነት ግንባር ኦነግና እና የኦሮሚያ ፌዴራሊስት ኮንግረስ ኦፌኮ ሲሆኑ የኦሮሚያ መንግስት ጸጥታ ጨምሮ በተለያዩ ጉዳዮች እንደወያዩ ጥያቄ አቅርበዋል። ፓርቲዎቹ ዛሬ ህዳር 9 2018 በጻፉት እንወያይ ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ስለ ኦሮሚያ ህዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቀዋል። የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ፕሮፌሰር መራራ ጉዲና ኢትዮጵያን እንደገለጹት የውይይቱን አጀንዳ በዝርዝር ሁኔታው ካገናኙ በኋላ እንደሚገልጹ ጠቅሰው በጥቅሉ ከኦሮሚያ ክልልና አሁናዊ ተጨባጭ ሁኔታ ጋር ለውይይት እቅድ እንዲሰጣቸው ጠቁሟል። ፕሮፌሰሩ ውይይቱን በዋናነት በክልሉ ሰላምና ችግርና በክልሉ ላይ ስላሉ ችግሮች ላይ ውይይት እናደርጋለን ብለው ዝርዝር ውይይቱን ሲጀመር እንደሚገልጹ ተናግሯል። በተመሳሳይ የኦሮሚያ ኦነግ ቃል አቀባይ አቶ ለሚገመቹ እንደተናገሩት የውይይቱ አጀንዳ ለክልሉ መንግስት የቀረበው ጥያቄ ምላሽ እንደሚያገኙ ገልጸው የክልሉ ሰላም ሁኔታ አሳሳቢ ደረጃ ላይ መሆኑና የመወያ ነጥቦቹን አሁንም መጥቀስ ግዴታ እንዳልሆነ ተናግረዋል። ይህ የህዳር 9 2018 የንወያይ ጥያቄ ደብዳቤ ከስድስት ዓመት በኋላ ኦነግ ያቀረበው ጥያቄ መሆኑን ተገልጿል። ሁለቱም ፓርቲዎች የክልሉ መንግስት ምላሽ የተጠባበቁ ቢሆንም ይህ የንወያይ ጥያቄን ተከትሎ እስካሁን ከክልሉ መንግስት የተሰጠ ምንም ምላሽ የለም። በሌላ ዜና ህዳር ሲታጠን የሚል ቆሻሻ ማቃጠል አይቻልም ተባለ። ለረጅም ዓመታት በኢትዮጵያ ህዳር 12 ሲከናወን የቆየውን አካባቢን በማጽራት ቆሻሻን በማቃጠል ስርዓት አሁን ላይ የተከለከለ ድርጊት መሆኑን የአዲስ አበባ ከተማ ጥበቃ ባለስልጣን አስታወቀ። በያዝ በያዝነው ህዳር ወር በመዲና በየትኛውም አካባቢ ህዳር ሲታጠን በሚል ቆሻሻን ሰብስቦ ማቃጠል በህጉ መሰረት የሚያስቀጣ መሆኑን የገለጹት በአዲስ አበባ ከተማ ጥበቃ ባለስልጣን በአካባቢ ብክለት ክትትልና ቁጥጥር ዘርፍ ቡድን መሪ ወይዘሮ ሰናይ ተስፋዬ ናቸው። ይህን ለማስፈጸም በደንብ ማስከበር ባለስልጣን ስልጣናት ባለሙያዎች ማዘጋጀቱን ተናግረዋል። ህዳር ሲታጠን በሚል ስነ ስርዓት በተሻለ መንገድ መተግበር ይገባል የሚሉት የዘርፉ ቡድን መሪዋ በእለቱ አዲስ አበባ ከተማ ጽዳት አገልግሎት በሁሉም አካባቢዎች ቆሻሻ በመሰብሰብ መርሃ ግብር እንደሚያከናውን አስታውቀዋል። ቡድን መሪዋ ማንኛውም ግለሰብ ቆሻሻ በማቃጠል አካባቢውን ብሎ መዲናዋን የሚበክል ድርጊት መቆጠብ እንዳለበት አሳስበዋል። በተያዘው ሳምንት ጨምሮ ሰኞን ጀምሮ በተለያዩ አካባቢዎች የግንዛቤ ማስጨበጫ ስራ እየተሰራ መሆኑን የሚኒስትሯ ማስተናግረዋል። በሌላ ዜና በሾላ ገበያ የሞቱ ዶሮዎችን በልተው ለገበያ ሊያቀርቡ ሲሉ ተያዙ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የየካ ክፍለ ከተማ ወረዳ ስምንት ደንብ ማስከበር ጽፈት ቤት ከሰላምና ጸጥታ ጽፈት ቤትና ከአዲስ አበባ ፖሊስ ጋር በጋራ በመሆን ባደረገው ድንገተኛ ኦፕሬሽን በሾላ ገበያ ህገ ወጥ ዶሮ አርደው እርድ ሲያከናውኑ የነበሩ ግለሰቦች ላይ እርምጃ ወስደዋል። በተደረገው ክትትል በተቀናጀው ኦፕሬሽን ግለሰቦቹ የሞቱ ዶሮዎችን በማረድና በማሸግ በተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ በነበረበት ሁኔታ የተያዙ ሲሆን በተለይም የታሸጉ በቁጥር መቶ ተበልተው ለመታሸግ የተዘጋጁ ደግሞ አርባ ሁለት እንደሆኑ ተይዟል። የሞቱ ዶሮዎችን ለህብረተሰቡና ለሆቴሎች ከማከፋፈላቸው በፊት እርምጃ መወሰዱን የካ ከፍለ ከተማ ወረዳ ስምንት ደንብ በማስከበር ጽህፈት ቤት አስታውቋል። ከውጪ ባጠናከርናቸው ዘገባዎች ጃፓን ውስጥ በሰደድ እሳት ምክንያት መቶ ሰባ ቤቶችን ያቀፈ ሙሉ ሰፈር አመድ ሆነ። በኦታ ከተማ ግዙፍ የእሳት አደጋ ተከሰተ። እሳቱም አንድ ህንፃን ከዋጠ በኋላ በደቂቃዎች ውስጥ ሙሉ ሰፈር አዳረሰ። ኃይለኛ ንፋስ እሳቱን በፍጥነት በማሰራጨት እሳት አደጋ ተከላካዮች ከ12 ሰዓት በላይ ለማጥፋት ታግለው ነበረ። የአንድ ሰው ህይወትም አጥፍቷል። አደጋ መከላከል ስርዓቱን በዓለም ላይ ፈጣን ካሉ የሚባሉት አንዱ የጃፓን ውስጥ እንኳን እንደዚህ አይነት ብርቅና ሰፊ አደጋ ተከስቶ አያውቅም ሲል ሮይተርስ ዘግቧል።

የሳውዲ አረቢያ ልዑል ቢን ሰልማን ከአሜሪካ አንድ ትሪሊዮን ኢንቨስትመንት በሀገራቸው እንደምታደርግ አስታወቁ። ይህን ያስታወቁ ለሰባት ዓመት ያህል ለመጀመሪያ ጊዜ ዋሽንግተንን ከጎበኙ በኋላ ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ከተገናኙ በኋላ ነው። መሐመድ ቢን ሰልማን ማክሰኞ፣ ትላንትና በዋይት ሀውስ ውስጥ ከፕሬዚዳንት ትራምፕ ጎን ቆሞ ለጋዜጠኞች በሰጡት ውይይት ዛሬ ወይም ነገ ይህንን ስድስት ቢሊዮን ዶላር ወደ ስድስት መቶ ቢሊዮን ዶላር በትክክለኛው ኢንቨስትመንት አንድ ትሪሊዮን ዶላር ከፍ ለማድረግ እንደምንችል እናምናለን ብለዋል። የሳውዲ አልጋ ወራሽ ሁለቱም ሀገራት ቴክኖሎጂ፣ አርቲፊሻል ኢንቴሊጀንስ ኤአይ እና ማግኔቶችን ጨምሮ በተለያዩ ዘርፎች ሰፋፊ ኢንቨስትመንት እድሎች የሚፈጥሩ በርካታ ስምምነቶች እንደተፈራረሙ ገልጸዋል። በዚህ ጊዜ ትራምፕ ትንሽ በመገረም 600 ቢሊዮን ዶላር ወደ 1 ትሪሊዮን ዶላር ይሆናል ማለታቸው ነው ብለው ጠይቀዋል። በምላሹም ልዑል መሐመድ ሰልማን አኦ፣ ምክንያቱም ዛሬ የምናደርጋቸው ስምምነቶች እነዚህን ኢንቨስትመንቶች መጠን ለመጨመር ይረዳሉ ብለን እናስባለን። ትራምፕ በወቅቱ የሳውዲ ልዑሉን ከአሜሪካ ውስጥ ስድስት መቶ ቢሊዮን ዶላር ኢንቨስትመንት ለማድረግ አስቀድመው ስለተስማሙ ማመስገን ፈልጋለሁ። እናም ጓደኞቼ፣ አንድ ትሪሊዮን ዶላር ሊሆን ይችላል፣ ግን ትንሽ መስራት ያለብኝ ይመስላል በማለት ፈገግታን የሚጭር ንግግር ተናግረዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበራችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም አዳዲስ እና ትኩስ መረጃዎች ወደ እናንተ እንዲደርሱ የደውል ምልክቷን በመሆን ቤተሰብ ሆኑ፣ ተቀላቀሉ። መልካም ቀን።